ጂያን ቤዴል ቦካሳ ጂያን ቤዴል ቦካሳ የመካከለኛው አፍሪካን ህዝቦች በ1966 የጦር አድማ ሲያደርጉ አዛዥ ሆኖ የነበረ ሰው ሲሆን በ1976 ግን ራሱን ንጉሠ ነገሥት አድርጎ ሾመ። ከዛም የሀገሪቱን ስም ወደ መካከለኛው አፍሪካ ግዛት በሚለው ቀየረው። ይህ ሁሉ ቢያደርግም ግን ሌሎች ሀገራት መሪነቱን አልተቀበሉትም ነበረ። በእሱም የስልጣን ጊዜ አንድ ዘግናኝ ነገር ተፈጸመ። መቶና ከዛ በላይ የሚሆኑ ተማሪዎች የዩኒፎርም ዋጋ ይቀንስ ብለው ሰልፍ ስለወጡ ብቻ ታስረው ተደብድበው ተገደሉ። በሚያስገርም ገጥጥሞች ደግሞ ዩኒፎርሞቹ የሚመጡበት ፋብሪካ በአንዷ የቦካሳ ሚስት የሚተዳደር ነበረ። ከዚህ ሞት የተረፉ አንዳንድ ተማሪዎች ቦካሳ ራሱ በሚይዘው ከዘራ ተማሪዎችን ደብድበው ሲገድል አይተነዋል ሲሉ ተናግረዋል። አንዳንድ ወሬዎች ደግሞ ቦካሳ የሰዎችን የሰውነት ክፍል በቤተ መንግስት ውስጥ ባሉ ፍሪጆች ውስጥ ያስቀምጥና ይበላል ሲሉ ተናግረዋል። ሰው ይበላል የሚለው ክስ በፍርድ ቤትም ውድቅ ተደርጎለታል። ነገር ግን ብዙ ሰዎች የቀድሞ ሼፉ ራሱ በዓይኔ የሰው ስጋ ሲበላ አይቼዋለሁ ሲል ተናግሯል። በተጨማሪም ቦካሳ ከመጠን በላይ የተንደላቀቀ ህይወት ሲኖር ከግማሽ በላይ ህዝብ ግን በደህንነት ይማቀቅ ነበር። ለምሳሌ በ1977 የተደረገው የዘውድ በዓሉ ብቻ 20 ሚሊዮን ዶላር ይጠጋል። ያም ማለት የሀገሪቱን አመታዊ በጀት አንድ ሶስተኛውን በአንድ ቀን ተጠቅሞታል። ቦካሳ በተጨማሪ የወርቅ ልብስ ይለብሳል። የሚቀመጥበት ዙፋን የንስር ቅርጽ ያለው ሲሆን የናፖሊዮንን ስነ ስርዓት ኮፒ አድርጎ የሚጠቀም አይነት ሰው ነበረ። በዘውድ በዓሉ ላይ የየትኛውም አገር መሪም አልተገኘም ነበረ። ቦካሳ በ1979 ከስልጣኑ በፍሬንች ወታደሮች እገዛ ተነሳ። ይህም የሆነው ከሀገሩ በወጣ ጊዜ ነበረ። ከዓመታት በኋላም ወደ ሀገሩ ሲገባ በፖሊሶች ተይዞ ታሰረ። ከዛም ለፍርድ ቀረበ ለብዙ ሞቶችም ጥፋተኛ ሆኖ ተገኘ። ነገር ግን የሞት ፍርድ አልተፈረደበትም ነበረ። በዚህም ከትንሽ ጊዜ በኋላ ከእስር ተፈቱ። በ1996 እስከሚሞትበት ቀን ድረስ በሰላም ኖሯል። ዜሊኮ ራዝናቶቪች ወይንም አርኪን። ይህ ሰው በጎዝሎፍ ጦርነት ጊዜ የሚፈራ የጦር መሪ ሲሆን ይህም የሆነበት ምክንያት የሰርቢያን ፈቃደኛ ጋርዶች ይመራ ስለነበረ ነው። ይህ ቡድን አርካንስ ታይገር ይባላሉ። ይህ የብሔራዊ ጦር ክፍል በሀገሪቱ ለተፈጸሙ ጭፍጨፋዎች፣ መደፈሮች፣ ድብደባዎች እና አንድን ጎሳ ለይቶ መግደል እና ቦስኒያና ክሮሻ የሚገኙ ሰላሚ ዜጎችን መግደል ላይ ተሳትፈዋል። ይህ ግሩፕ በከፍተኛ ጭካኔያቸው ይታወቃሉ። ከነዚህ ውስጥም ሰላሚ ዜጎችን በጠባብ ክፍል ያለ ምግብ እና ውሃ በማሰር የጅምላ ግድያዎችን ከእነዚህ በተጨማሪም ስደተኞችን ሽጉጥ ደቅ ነው ያገዳድሏቸውም ነበረ። ከጦርነቱ በፊት አርኪን በመላው አውሮፓ ይታወቅ ነበረ። ምክንያቱም በስድስት አገራቶች ባንክ የዘረፈና ከእስር ቤቶችም በተደጋጋሚ ያመለጠ ግለሰብ ነበረ። አርኪን ከጎዝሎቭ ድብቅ ፖሊሶች ጋርም ይሰራ ነበረ። በዚህም የፖለቲካ ከለላ ተደርጎለታል። በሰርቢያ ደግሞ በጋንግስተር ቡድኖች ይታወቅ ነበረ። በዚህም ሀገር የራሱ የምሽት ክለብ ያለው ሲሆን ነዳጅንም በድብቅ ያዘዋውራል። የእግር ኳስ ክለብም ያስተዳድር ነበረ። አርኪን የተሰኘ ክለብ ነበረው። ክለቡ እንዲያሸንፍም የተቃራኒ ቡድን ተጫዋቾችን በሽጉጥ ያስፈራራል፣ ከዛም አልፎ ያሳሰራቸው ነበረ። በጦርነት ወቅት በዝርፊያ ብዙ ሀብት ያካበተ ሲሆን በብላክ ማርኬት ንግድና ከትልልቅ የማፊያ ግሩፖች ጋር ቁርኛ በመፍጠር ትልቅ ኔትወርክ በአውሮፓ ነበረው። ነገር ግን ይህ ሰው በ2000 ዓመተ ምህረት ተገደለ። ቤልግሬድ በሚገኝ የሆቴል ሎቢ ላይ ሆኖ ነበረ የተገደለው። ሰርቢያን በሚመሯት መሪዎች ጥበቃ እየተደረገለት አልነበረም። በዩኤንም ለብዙ ወንጀሎች ይፈለግ ነበረ። ነገር ግን ለፍርድ ከመቅረቡ በፊት ተገደለ። ፎዴ ሳንኮ። ፎዴ ሳንኮ የአብዮታዊ አንድነት ግንባር መስራችና መሪ ሲሆን የግሩፕ ነበረ በ1991 የሴራ ሊዮንን እርስ በርስ ጦርነት ያስጀመረው ይህም ጦርነት ለ11 ዓመታት ቆይቷል። በዚህም ጦርነት ወደ 50 ሺህ ሰው ገደማ ሲገደሉ ወደ 500 ሺህ ገደማ ሰዎች ደግሞ ተፈናቅለዋል። የሚያስገርመው ነገር የሳንኮ ጦር ሽብርን እንደ ትልቅ መሳሪያ ነበር የሚጠቀመው። እሱም ከፈጸማቸው አስከፊ የጦር ጊዜያቶች ውስጥ ኦፕሬሽን ፔዩር ሰልፍ ተጠቃሽ ነው። ይህ ኦፕሬሽን ሳንኮ ጦረኞቹ የፈለጉትን ነገር እንዲወስዱና ይዘው እንዲወጡ ይነግራቸው ነበረ። ይህም እንደምታስቡት ከፍተኛ ዝርፊያን አስከተለ። ከዚህም አልፎ ሴቶች ተደፈሩ፣ ወንዶች ተደበደቡ፣ አንዳንዶቹ ደግሞ ተገደሉ። ሰላማዊ ሰዎች ሳይቀር እነሱን እንዲመርጡ ሌሎችን ለማስፈራራት መራቢያ አካላቸውን ይቆርጡላቸው ነበረ። ይህንንም የሚያደርጉት ቤተሰቦቻቸው ፊት ሲሆን፣ ቤተሰቦቻቸውም ከፍተኛ ሐዘንና የሳይኮሎጂ ውድመት ይደርስባቸው ነበረ። ሳንኮ በሺዎች የሚቆጠሩ የህፃናት ወታደሮች ሲኖሩት፣ አንዳንዶቹ ስምንት ዓመታቸው ነበረ። ብዙ ጊዜ ልጆቹ ታግተው ወደ ጦሩ ከገቡ በኋላ አደንዛዥ ተሰጥቷቸው እንዲገሉ ይታዘዙ ነበር። አንዳንድ ጊዜም የራሳቸውን ቤተሰብ ያስገድሏቸው ነበረ። የታገቱ ሴቶች ደግሞ በግድ የጦር ኮማንደሮችን እንዲያገቡ ይታዘዙ ነበረ። ከሴራ ሊዮንም ብዙ ዳይመንዶችን እየዘረፉ በህገወጥ መልኩ መሳሪያዎችን ይገዙባቸዋል። ይህ ሁሉ አድርጎም ሳንኮ ራሱን ለህዝቡ ጥሩ አብዮታዊ ግንባር መሪ እንደሆነ ሊያሳይ ሞክሯል። ሳንኮ በ1996 የሰላም ስምምነትና በ1999 የሎሜ የሰላም ስምምነትም ተፈራርሞ በአምነስቲ በመንግስቱ ላይ የሆነ የስልጣን ቦታ እንዲሰጠው ቢደረግም እሱ ግን ጦርነቱ ይሻለኛል ብሎ ወደ ጦርነቱም ገብቶ ነበረ። የእሱ ወታደሮች የዩኤን ሰላም አስከባሪዎችና የጤና ባለሙያዎችን ገደሉ። ይህም ሲሆን ሳንኮ ምንም አይነት የሰላም ፍላጎት እንደሌለው አሳያቸው። በመጨረሻ የውጭ ጦሮች የዩናይትድ ኔሽን እና የአፍሪካ የሰላም አስከባሪዎች በዋናነት ደግሞ በብሪትሽ ወታደሮች እገዛ ብሪቲሾች ኦፕሬሽን ፓላሴር በተባለ ተልዕኮ በ2000 ዓመተ ምሕረት ከፈቱ። ይህም ዋና ከተማዋን እና ሰላማዊ ዜጎችን ለመጠበቅ ነበረ። እናም የነሱ ጣልቃ መግባት ጦርነቱ በ2002 እንዲያበቃ አስችሏል። እናም የአብዮታዊ አንድነት ግንባሩም ተሸንፎ ሳንኮም ታሰረ። እናም በሰብዓዊ መብት ጥሰት በዊን ክስ ተመሰረተበት። ነገር ግን ሳንኮ ፍርዱን እንኳን ሳይሰማ በ2003 በጤና መዛባት ምክንያት ሞተ። ጀነራል ጆሹዋ ሚልተን ብላይ ብላይ ጨከን ከሚባሉ የጦር መሪዎች ውስጥ ከፊት የሚመደብ ሲሆን በሊቤሪያ እርስ በርስ ጦርነት ጊዜም ጭካሪውን አስመስክሯል። በጦርነቱ ወቅት የራሱ የሆነ ኔክድ ቤስ ኮማንዶስ የተባሉ ግሩፖች ይመራ ነበረ። በዚህ ግሩፕ ውስጥም አብዛኞቹ ሕፃናት ሲሆኑ ኔክድ ቤስ ኮማንዶ የተባሉትም እሱና የእሱ ግሩፖች ለውጊያ ሲሄዱ እርቃናቸውን ሲሆን ጫማ አድርገውና በእጃቸው የአንገት ክታብ አድርገው ነበር የሚዋጉት ራቁታቸውን መሆናቸውም ጥይት ይከላከልልናል ብለው ያምናሉ። እና ይህ ሰው ሲናገር የጎሳው ቄስ እንደሆነና ህፃናቶችን መስዋዕት እንደሚያደርግም ይናገር ነበረ ከጊዜያቶችን በኋላ የላይቤሪያ ፕሬዝዳንት መንፈሳዊ አማካሪ ሆኖም ሰርቷል። ይህንንም የሆነበት ምክንያት ፕሬዚዳንቱ ምርጫውን እንዳሸነፍ ጥቁር ማጂክ ተጠቅሞለት ነበር። የብላይ ግሩፖች በጦርነት ወቅት ዘግናኝ ወንጀሎችን ፈጽመዋል። ብላሂ ሕፃናትን ወታደር ማድረግ አልበቃ ብሎት ሰውም መመገብ ጀምሮ ነበረ ይላሉ። ለአምልኮም የልጆችን ልብና የተለያዩ የሰውነት ክፍሎች ቆርጦ ያወጣ ነበረ። አንድ በዓይኔ አይቻለሁ ያለ ሰው ብላሂ በአንድ እጁ ጠመንጃ በሌላ እጁ ደግሞ የወንድን የመራቢያ አካል በጦርነቱ ወቅት ይዞ አይቼዋለሁ ሲል ተናግሯል። በ1996 ከዓመታት ጭካኔ በኋላ ብላሂ ከፈጣሪ ራዕይ አይቶኛል፣ ሕይወቴን እንደ እንደቀይር በማለት ጦርነቱን በመተው ጋና የሚገኝ ስደተኛ ካምፕ ውስጥ ተቀላቀለ። እዛም ሰባኪ ሆኖ ነበረ። እዛም ማንበብ ተምሮ ቅስናም ጀምሮ ነበረ። ከጊዜያቶችን በኋላ ወደ ሀገሩ ላይቤሪያ በመመለስ መላ አገሪቱን የሚያስደነቅ ነገር ተናገረ። እሱም ያደረገውን መጥፎ ተግባር አንድም ሳያስቀር ለሕዝቡ ተናዘዘ። ይህንንም ማድረጉ የጦር መሪ ሆኖ ለፈጸመው ዘግናኝ ወንጀል የተናዘዘና ይቅርታ የጠየቀ የመጀመሪያውና ብቸኛው የጦር መሪ ያስብለዋል። እስካሁን አቀን ድረስም በህይወት አለ። አንዳንድ ሪፖርቶች ጤናው የተቃወሰ እንደሆነም ተናግረዋል። ለተሰራውም ወንጀል እስካሁኑ ቀን ድረስ አልታሰረም። ጆሴፍ ኮኒ። ጆሴፍ ኮኒ የኡጋንዳ ጦር አዛዥ ሲሆን የሎርድ ሪዚስታንስ አርሚ መስራች ነው። ይህም ግሩፕ በአፍሪካ ካሉ ጨካኝ ተቃዋሚ ግሩፖች ውስጥ ይመደባል። ጆሴፍ ራሱን በፈጣሪ የተመረጠ አድርጎ ነበር የሚስለው። እናም በአስርቱ ትእዛዛት መሰረት ሄዶ የራሱን የሆነ የክርስቲያን ሀገር ሊመሰረት ነበር የሚፈልገው ነገር ግን የሚሰራው ተግባር በጭራሽ እምነት ውስጥ የሌለ ነገር ነበረ። በእሱ ትእዛዝ ኤላሬ 60 ሺህ ልጆችን አገቱ። ከዛም ወንዶቹን በግዴታ ወታደር ካደረጓቸው በኋላ መግደል ያስተምሯቸዋል። የጆሴፍ ጦር ሰላማዊ ዜጎችን ይደበድባል፣ አንዳንዴም ከንፈርና ጆሮቸውን ይቆርጣቸው ነበረ። በተጨማሪም መላ መንደሮችን ያውድምና ያቃጥል ነበረ። ከ1986 እስከ 2009 ባሉት ዓመታት ኤላሬ የመቶ ሺዎች ሞት መንስኤ ሆኗል። ወደ 2 ሚሊዮን የሚጠጉ ሰዎች ደግሞ ሀገራቸውንና ቤታቸውን ጥለው ሸሽተው ሄደዋል። በ2005 የዓለም አቀፉ የወንጀለኞች ፍርድ ቤት ጆሴፍን በኢሰብአዊነት እና በጦር ወንጀሎች ክስ ከሶት ነበር። በኢንተርፖልም እስከ 2006 ሲፈለግ ነበር። ይህ ሁሉ ቢባልም ግን ሊያዝ አልቻለም። የሱ ቡድን ኡጋንዳን አልፈው ወደ መካከለኛው አፍሪካ ሄደው ነበር። እዛ ግን እንዳሰቡት ወታደሮች ሊመለምሉ አልቻሉም ነበር። በዚህም ኤላሬ ወደ 3000 የሚደርሱ ሰው ተዋጊዎች ብቻ ያቀሩት። በእንቅርት ላይ ጆሮ ደገፍ እንዲሉ ደሞ በ2017 ጦረኞቹ መቶ ብቻ ሆነዋል። ይህ ሁሉ ወታደሮቹን ቢያጡም ግን ቡድኖቹ እየሄዱ ንጹሐንን መግደል አላቆሙም ነበረ። ጆሴፍ ወደ 60 ሚስቶችና 40 ልጆች እንዳሉት ይታመናል። በአሁኑ ጊዜም ሱዳን ዳርፉል ተደብቆ ይገኛል ይላሉ። እስካሁንም ተዋጊዎቹ በታማኝነት እንደሚያገለግሉት ይነገራል።